ጤና ይስጥልኝ። ሰላም። በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓት ሆኖ ኢቲቪ ዜና 57 እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በሁለተኛው ምዕራፍ ተመልሷል። አበይት ነጥቦቹም እና በሀገር አቀፍ ደረጃ እየተከናወኑ የሚገኙ ፕሮጀክቶች የኢትዮጵያን ፈጣን እድገት የሚያረጋግጡ ናቸው ብለዋል። ተፎካካሪ የፖለቲካ ፓርቲዎች ዲጂታል ቴክኖሎጂን በመጠቀም እየደረሱ ያሉ መጭበርበሮችን እና ስርቆቶችን ለማስቀረት ዜጋዎች የመረጃ ምንጫቸውን በመመዘን እና በማጣራት መጠቀም እንደሚገባቸው ተገለጸ። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እርምጃ የመውሰድ እቅዳቸውን ለ15 ቀናት ስለማራዘማቸው ከውጭ ዘና ሰለሞን ኃይለ ኢየሱስ ነኝ። የተወደዳችሁ አብራችሁን ዝለቁ። ልጆቻቸውን በዚህ ያስቀምጡና ከስራ ሲመለሱ ደግሞ ከዚህ ማቆያ ልጆቻቸውን ይወስዳሉ። ምንም ባይኖረኝም፣ ቤት ባይኖረኝም፣ ምንም ባይኖረኝም ግን ፍቅር እያደረብኝ መጣ። ይህ ድርጅት እንግዲህ ቡናን ተጠቦበታል ነው የሚባለው። አልጠጣውም። እስከ ዛሬ የሚሸጠው ሰው ነጋዴው ማለት ነው ለሸማቹ እውነተኛ ትክክለኛ መረጃ የመስጠት ግዴታ አለበት። ይህንን ግዴታ ካልተወጣ እና ትክክለኛ መረጃ አለመስጠቱ ከተረጋገጠ በአድሚኒስትሬቲቭ ወይም በአስተዳደር ጉዳይ መቀጣቱ እንደተጠበቀ ሆኖ በወንጀልም ጭምር የሚያስጠይቅ ተግባር ነው። 85 ኪሎ ነበርኩኝ። ከ85 ኪሎ ነው አሁን ወደ 58 ኪሎ የገባሁት

ተመልሰናል ቀዳሜ ወዳደረግነው ዘገባ ልሻገር። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ማሪን ካርፕ ጄኔራልና አፍሪኮም አዛዥ ከሆኑት ጄኔራል ማይክል ላንግሬ ጋር ስለመገናኘታቸው ገለጹ። የጋራ ፍላጎት በሆኑ የሁለትዮሽና ቀጣናዊ ጉዳዮች ዛሬ ጠዋት ውይይት አድርገናል ሲሉም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በማኅበራዊ ስስር ገጻቸው ባጋሩት መልእክት ፓርቲዎች ቁጥር መብዛት ለአንድ ሀገር የፖለቲካ ስርዓት ማደግና ለዴሞክራሲ ግንባታ ዋስትና ሊደረግ ይችላሉ። እንደ ምስጥ ክንፉን አራቅቆ ብዙም ሳይበር ወደ መሬት ይገባ። እንደዚህ ነው ኢትዮጵያ ውስጥ ፓርቲዎች ቲዮሪንና ሪያሊቲን ቀላቅለዋል። አንዴ ለእ እድል ፍሰጠኝ ኮታ ሰጥ ከሆነ መቼ ነው ለውጥ የመጣው? ቻለ መግባባቶች መንስኤ የሆኑ ይመስለኛል። ገዥውን ፓርቲ ያጀብን ቤተመንግስት ከማስገባት ውጭ ምንድን ነው ፋይዳ? እዚህ ጋ ነገር ፈለ ፕሮቪንግ ጥያቄ ላቅርብለት። ቆይ መንግስትን ክሪቲሳይዝ የምናደርግበት አቅም ሊኖረን አይችልም። ህዝቡ አጠገቡ ያለውን አገር አቀፍ ፓርቲ ነኝ ብሎ አለመወዳደር የዛን ህዝብ ድምፅ ለማስመጠር ነው የሚቀረው ቆይ ነው። ተመልሰናል። ከኢቲቪ ዜና 57 ሁለተኛው ምዕራፍ ጋር ናችሁ። ጤናማ የሆነ የፖለቲካ ፉክክርና ትብብርን መሰረት በማድረግ የኢትዮጵያን ዘላቂ ልማት ማረጋገጥ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከተለያዩ ተፎካካሪ የፖለቲካ ፓርቲ ተወካዮች ጋር ውይይት አካሂደዋል። እድሉ ፈቀደ ጠቅላይ ሚኒስትር አብይ አህመድ የመንግስት የስራ አፈጻጽምን በተመለከተ ከተለያዩ የፖለቲካ ፓርቲዎች ጋር ውይይት አድርገዋል። ወቅታዊ ጉዳዮች፣ ሰላምና ጸጥታ እንዲሁም የፖለቲካ ምህዳርን የተመለከቱ ሀሳቦች በውይይቱ ተነስተዋል። አሁን ያለው የፖለቲካ ምህዳር ምን ያህል ሰፊና አካታች ነው? የቀበሌዎች የወረዳዎች እንዲሁም የክልል መስሪያ ቤቶችን ቢሮዎች እየተሰበሩ ማህተም ሲቀማ ህብረተሰቡም ብዙ ሰዎችም ለመቁሰልና ለግድያም ተዳርገው ነበረ። በተለያዩ የአገሪቱ አካባቢዎች ውስጥ ያሉ የጸጥታ ችግሮችን በዘላቂነት ለመፍታት መንግስት ምን አስበዋል? ወጣቱ በዛ መንገድ ወደ ሰላማዊ ህይወቱ በቃ ትጥቅን ፈትቶ ወደ ሰላማዊ ህይወቱ መኖር አለበት መስራት አለበት። ማደግ መበልጸግ ይፈልጋልና እንዳው ችን ነገር ቢፈተሽ ቢታይ የሚል ነገር ነው። የፖለቲካ ምህዳርን ማስፋት በተመለከተ ጤናማ የሆነ ፉክክር እና ትብብርን መሰረት ማድረግ አስፈላጊ መሆኑን የጠቀሱት ጠቅላይ ሚኒስትሩ መንግስት 273 የተፎካካሪ ፓርቲ አባላትን በተለያዩ የመንግስት ተቋማት ውስጥ ተሳትፎ እንዲሰሩ አድርገዋል ብለዋል። አሁን ባለው አድሚኒስትሬሽን ከሚፎካከሩ ፓርቲዎች 273 ሰዎች በተለያየ ደረጃ በአመራር ተሳትፎ ይሰራሉ። 273 ሰዎች አራት ሚኒስትሮች አሉ አራት ገደማ ሚኒስትር ዴታዎች አሉ። የቢሮ ኃላፊዎች አሉ። በዞን በወላ የተካተቱ ሰዎች አሉ። 273 የሚፎካከሩ ፓርቲ አመራሮች አሳትፌ አብሬ ሰራለው ያለ መንግስት ለትብብር ቦታ እንዳለው በቂ ማሳያ ሊሆን ይችላል። ጠቅላይ ሚኒስትር አብይ አህመድ ሰላማዊ መንገድና የኃይል አማራጭን በጋራ ለመጠቀም መሞከር ተገቢ አለመሆኑን ገልጸው በሁለት መንገድ የሚጓዙ ሰዎች አንዱን መምረጥ ይገባቸዋል ብለዋል። የትጥቅ ትግል የማድረግ መብት የሚባል ዴሞክራሲ ዓለም ላይ የለም። ዴሞክራሲ ማለት የምታከብረው ህግ ሲሆን ነው እንጂ ህጉን ሳታከብረው ህጉንም እንዲያስከብርን ለመብት መጠየቅ ትክክል አይደለም። ይሄ የትርፍ ጊዜ ስራ አይደለም። በከፊል ፖለቲከኛ በከፊል አሸባሪ፣ በከፊል ጋዜጠኛ በከፊል አሸባሪ፣ በከፊል ብልጽግና በከፊል አሸባሪ፣ እንደዛ አይቻልም። መምረጥ ነው። ይህ የሚቀላቀልበት ልክ በጣም ሰፊ ነው። ኢትዮጵያ ውስጥ አንድ አባባል አለ፣ ከስጋው እጾም አለው ከመረቁ አድርግልኝ የሚባል ነገር አለ። ህገ መንግስትን በማሻሻል ረገድና የስራ ዕድልን ከመፍጠር አኳያ ሀሳባቸውን የገለጹት ጠቅላይ ሚኒስትሩ ህገ መንግስት ካልተለወጠ ለውጥ የለም የሚለው እሳቤ የተሳሳተ መሆኑን ጠቅሰው ጉዳዩ በምክክርና በንግግር ሁሉን ባሳተፈ መልኩ ይፈታል ነው ያሉት። ቀዶ መጻፍ ይቻላል። ቀዶ መጻፍ ግን የምናስባት ኢትዮጵያ አይፈጥርልን። አይተናል እኮ አፍሪካ ውስጥ ብዙ መንግስታት መጥተው ቀይረዋል ህገ መንግስት። ችግር የለውም ስለማናቀው አይደለም፣ ብልጽግና በማጆሪቲ ስለሚመራ ሁለት ሶስተኛ ድምፅ እያስወሰነ የሆነ ነገር መቀየር ይችላል። እናንተ ሳትወያዩ የእናንተ ሀሳብ ሳይገባበት የተለያየ ማህበረሰብ ሳናሳትፍ ብናደርገው ግን የኢትዮጵያ ህገ መንግስት አይሆንም። የእኛ ነው የሆነው። እሱ ጥሩ አይደለም። እሱ ጥሩ አይደለም። ከእናንተ ጋር ሆነን አንድ አካል ሆነን በዋና ዋና ጉዳዮች፣ ወሳኝ ወሳኝ ጉዳዮች ህገ መንግስቱ መታረቅ መስተካከል ያለበትን ጉዳይ ለማስተካከል ዝግጁ ነን። እኛም አቋም አለን በሱ የፖለቲካና ኢኮኖሚያዊ ፍላጎትን በኃይል ለማሳካት የሚሞክሩ ኃይሎች ህዝባዊነትና ህዝበኝነትን አቀላቅለውታል ያሉት ጠቅላይ ሚኒስትሩ ኢትዮጵያን በኃይል ማንበርከክ እንደማይቻልም ገልጸዋል። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ ፋውንዴሽኑ ግን ምንድን ነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላ ቀር እሳቤ ነው። ትምህርት ቤት ማሰራት ለህዝብ ብዬ ነው ትምህርት ቤት ማፍረስም ለህዝብ ብዬ ነው። አስተማሪ ማገት ለህዝብ ብዬ ነው። ትግል ነው። ማዳበሪያ አርሶ አርሶ አደሩ ጋር እንዳይደርስ መንገድ መዝጋት ትግል ነው። ከዚያ ደግሞ መንግስት ማዳበሪያ አልሰጠም ብሎ መጮህ ትግል ነው። እንደገና ህዝበኝነትና ህዝባዊነት ድንበር ስተው ሲቀላቀሉ ሌባውና ጨዋው እኩል የሚጮሁበት አገር ሆነ። ሚሰራውና የማይሰራው እኩል የሚጮሁበት አገር ሆነ። ጠቅላይ ሚኒስትሩ ፓርቲዎች ሰብሰብ በማለት ሀሳብ ላይ ትኩረት አድርገው መስራት እንዳለባቸው ምክር ሀሳብ በማቅረብ መንግስት ከፓርቲዎች ጋር በጋራ ለመስራት በሩ ክፍት እንደሆነም ተናግረዋል። በሀገር አቀፍ ደረጃ እየተከናወኑ የሚገኙ ፕሮጀክቶች የኢትዮጵያን ፈጣን እድገት የሚያረጋግጡ ናቸው ሲሉ ተፎካካሪ የፖለቲካ ፓርቲዎች ተናገሩ። በሀገሪቱ እየተንቀሳቀሱ የሚገኙ ተፎካካሪ የፖለቲካ ፓርቲ አመራሮች በገበታ ለሀገር ከተከናወኑ ፕሮጀክቶች መካከል የወንጪ ኢኮ ሎጅ የቱሪስት መዳረሻ ስፍራን ጎብኝተዋል። አመራሮቹ በወንጪ የተመለከቱት የልማት ስራም ከጠበቁት በላይ እንደሆነባቸው አንስተዋል። ሳምሶን ገሉ ከተፎካካሪ የፖለቲካ ፓርቲዎች ጋር የነበረውን አስተያየት ተከታተሉትና እንመለሳለን። እጅግ በጣም ታላቅ የሆነ ደስታን የተሰማን በሀገራችን ያሉ ፕሮጀክቶች እንዲህ መሆናቸውን ራሱ በማናውቅበት ደረጃ ላይ ነበር ራሳችን የምናስቀምጥ የነበረው። ክቡር ጠቅላይ ሚኒስትራችን በበቀደም በነበረ የፖለቲካ ፓርቲዎች የጋራ ምክር ቤት ጥያቄዎች ለች እለት አዲስ አበባ ላይ ብቻ ነው ልማት እየተለማ ያለ በተለይ የኮሪደር ልማቱ የምንበለው ሌሎች ፕሮጀክቶች አዲስ አበባ ላይ ብቻ ነው እየተለማ ያለ የሚል ጥያቄዎች ይነሱ ነበርና ኢንቫይት ሲያደርጉን እንዲህ አይነት ቦታዎች ላይ ሂደን እንድንጎበኝና ካየም በኋላ ያለንን ስሜት እንድንገልጽ እየሰጡብንን ተልእኮ፣ ዛሬ ላይ ደግሞ መጥቼ ሳየው እጅግ በጣም ምድራዊ ገነት የሆነች የወንጭ ፕሮጀክት ማየት ችያለሁ ማለት ነው። በጣም አስገራሚ ነው። አዲስ አበባ እንደዚህ ቢሰራ ኖሮ ኒውዮርክን አሸንፋለች ማለት ነው። አዲስ አበባ አልተሰራም ማለት አይደለም። ከማክሰኞ ጀምሮ ባየነው ይሄ ይቀራል የምንል ጉድለት የለም። በጣም ደስ ነው ያለኝ። ማታ ወደዚህ እንደምንመጣ ሲነገረኝ ስለ ቦታው ብዙ ሲመረቅ ከማየት በስተቀር ብዙ ኢንፎርሜሽን አልነበረኝም። ትንሽ ፍርሃትም ነበረኝ ከጸጥታ አንጻር። ግን ከመጣው በኋላ ባየት ነገር በጣም ደስተኛ ነኝ። በጣምም የገረመኝ፣ እንደዚህ አልጠበኩም ነበር፣ ይሄ ናህል ቆንጆ ይሆናል ብዬ የመልካ ምድር አቀማመጡ፣ የተሰሩት ሎጁ፣ ሁሉ ነገሩ በጣም ደስ ይላል። የምድር ገነት ነው የሚመስለው ና በጣም ገርሞኛል። በጣም ደስ ብሎኛል። ፓርቲዎች የተለያዩ ፓርቲዎች የሚፈጠሩት መቶ ፐርሰንት የሀሳብ ልዩነት ስላለ አይደለም። በብዛት የሚገናኙባቸው በሀሳብ አንድ አይነት ሆነው የሚደጋገፉባቸው ስራዎች ሊኖሩ ይችላሉ። ፓርቲዎቹ ደግሞ የሚቃወሟቸው ስራዎች ወይም እሳቤዎች ሊኖሩ ይችላሉ። እኔ እንደ ፓርቲ ይህንን አይነት ስራ የሚቃወም ፓርቲ ይኖራል ብዬ አላስብም። ካለ ግን መብቱ ነው ይሄ ስራ የሚቃወሙት አይደለም፣ የሚደግፉት ነው የሚበረታታ ነው እንዲበረታታም ጭምር እኔም እንደ ፓርቲ ሌሎችም ይሄንን መጥቶ ቢያዩ ፓርቲዎቹ ብቻ ሳይሆን ድርጅቶች፣ ባለሙያዎች፣ የኤንጂኦዎች፣ የሪሰርች ተቋማት እጅግ በጣም በሰከነ ሁኔታ ስራቸውን ሰርተው ሳይረበሹ ውጤታማ ሊሆኑ የሚችሉበት አካባቢና የዛን አይነት አሬንጅመንት እንዳለ አይቻለሁ። ከማህበረሰቡም ጋር ሳይጋጩ ጫጫታ ሳይኖር ሀሳባቸውን የሚሰርቅ ነገር በሌለበት ሙሉ ትኩረት ሰጥተው ሙሉ ስኬት የሚያገኙበት ቦታ እንደሆነ ነው የምገነዘበውና ይሄን ደግሞ በጣም ደግፋለሁ። ዜናዎቻችን እንደቀጠሉ ናቸው። የተለያዩ የማህበራዊ ሚዲያ መተግበሪያዎቻቸውን በመጥለፍ የገንዘብ ስርቆት እንደተፈጸመባቸው ተገልጋዮች ለኢትዮጵያ ቴሌቪዥን ተናገሩ። የመረጃና ደህንነት ባለስልጣን በበኩላቸው የተለያዩ መተግበሪያዎችን የሚጠቀሙ ዜጎች ጠንካራ የይለፍ ቃል መጠቀምን ጨምሮ የጥንቃቄ ሂደቶችን መከተል እንደሚገባቸው አስታውቀዋል። ሄለን ተስፋዬ ባልደረባችን በጉዳዩ ዙሪያ ተከታዩን ይዛለች። የዲጂታል ቴክኖሎጂን መሰረት ያደረጉ ማጭበርበሮች የዓለም ፈተና ከሆኑ ሰነባብተዋል። በሀገራችንም በተለይ ከቅርብ ጊዜ ወዲህ እንዲህ ያሉ ማጭበርበርና ስርቆቶች በግለሰብ እና በተቋማት ላይ ጉዳት እያደረሱ ነው። አንድ ጓደኛ ነበረችኝ እና ኦንላይን ስራዎች የምትሰራ አርቲስት ናት። እሷ ቴክስት ላከችልኝ። ያው ከሰላምታ ነው የሚጀምሩት ብዙ ጊዜ እንዳንቺ እንደሚያቀርሰው ሆነው ኦኬ፣ ከዛ በኋላ አዲስ ኦንላይን የጀመርኩት ስራ ስላለ ሜምበር ላርግሽ፣ አለች ችግር የለም አልኳት። በቃ ኖቲፊኬሽን ላይ ኮድ ይመጣል፣ እሱን ላኪልኝና በትንሽ ሜምበር አረግሻለሁ አለች። ብቻ ብዬም ስለነበር ልክ ኮዱ ሲመጣ ላኩኝ ማለት ነው። ያ ማለት በቃ መግቢያቸው ነው። የተፍቶ ነበረ ይዛ በጠፋበት አጋጣሚ ነው ይሄ ሁሉ ነገር ሀፕን ያደረገው። ከተወሰደ በኋላ ቀጥታ ወደ ራሳቸው ነው የቀየሩት። ኢሜይሉንና ፓስወርቱ ፌስቡክ ላይ የነበሩ ጓደኞች፣ አብረ አደጎቼ እናምን እነሱ ጋር እየጻፉ ብር አምጡ ወደሚለው ነገር ተደረሰ። ማለት ኢንስታግራምን፣ ፌስቡክን እንዲሁም ቴሌግራምን ጨምሮ ማስታወቂያ ስራቸውን በማስቀመጥ በተጨማሪ ስራ ካሉት ስራ በተጨማሪ የቤት ሆኖ በመስራት በቀን ከአስር ሺ ብር በላይ ቤት ውስጥ በመቀመጥ መስራት ይችላል። አሁን ከእርሶ ከኛ ጋር እንዲቀጥሉ ኢንቨስት ማድረግ አለበት፣ ብር መክፈል አለቦት፣ አካውንቶች አክቲቭ እንዲሆን በሚል ብር ይጠይቁናል። የዲጂታል ቴክኖሎጂ ባለሙያዎች ህብረተሰቡ በእነዚህ አጭበርባሪዎች ጉዳት እንዳይደርስባቸው ጥንቃቄ ሊያደርጉ ይገባል ይላሉ። አክኒስት ማን ነው? ትክክለኛ መረጃ ነው። አንዳንድ ጊዜ ከአፕ ስቶር እና ከፕሌይ ስቶር የሌሉ አፕሊኬሽኖችን ከጉግል እንድናወርድ ወይም ደግሞ ከሌላ ታማኝ ካልሆነ ምንጭ እንድናወርድ ልከም እንዲያደርገናል። ለምን ለምሳሌ፣ የሆነ በየቀኑ ያን አፕሊኬሽን በከፈትሽው ቁጥር ሳንቲም ይቆጥራል የሚል አይነት ነገር አፕሊኬሽን ከሆነ በባክግራውንድስ ምን እያደረገ ነው? ለምሳሌ፣ ከማን ጋር እንደተደዋወልን ከማን ጋር እንደተጻጻፍን፣ ሶሻል ሚዲያችን ምናምን እሱ እሱን አይነት ነገር ኢንፎርሜሽን በባክግራውንድ ሊክ የሚያደርግ ከሆነ ከጥቅም ይልቅ ጉዳት እያመዘነ ነው። ስለዚህ በደንብ መጠንቀቅ፣ ከትክክለኛው ምንጭ ከትክክለኛው ሶርስ ብቻ ማውረዱንም ብቻ ሳይሆን ኢንፎርሜሽኑንም ጭምር ከትክክለኛው ሶርስ መውሰድ ያስፈልጋል። በዛሬው የአዲስ ቀን የሀገር ጉዳይ ላይ የተገኙ እንግዶችም ዜጎች ችግሩ ሲያጋጥማቸው ምን ማድረግ እንዳለባቸው ግንዛቤ ባለመኖሩ እየተጎዱና ችግሩን ለመቅረፍም በፖሊሲ የተደገፈ አሰራር ተግባራዊ ሊደረግ እንደሚገባ አንስተዋል። የግለሰቦች አቤቱታን በተመለከተ እንደዚህ በተደራጀ መልክ የመጣለን አቤቱታ እስካሁን ድረስ የለም። ነገር ግን አሁን የለም። ምስል ሀገሪቷ ውስጥ ኢንሲደንቶች ወይም ደግሞ ጥቃቱ ስለሌለ አይደለም። የግል ዳታ ጥሰቶች አሉ። ነገር ግን ይሄ ኦርጋናይዝድ ሆኖ መጥቶ እኛ ጋር የቀረበ ጥያቄ የለም። ይሄም ከአዌርነስ ኢሹ ጋር ወይም ደግሞ ግለሰቦች መብታቸውን በተመለከተ ካላቸው ግንዛቤ አነስተኝነት ጋር የተያያዘ ነው ብለን ነው የምናስበው። ፖሊሲ ስትራቴጂ እነዚህን መጠበቅ የሚያስችል በስራ ስርዓት ተዘጋጅቶ በአገር አቀፍ ደረጃ ከዚያም ቀጥሎ በኢንስቲቱሽን ሌቭል እንዲሁም በእያንዳንዱ የዲጂታል አሴት ላይ ወይም ከቴክኖሎጂው ጋር በተያያዘ ስራ ያላቸው ሰዎች ይህንኑ ፖሊሲ በተዋረድ የሚያስፈጽሙበት ጋይድ ላይን ተዘጋጅቶ የሚካሄድበት አለ። ይህን መከላከል ይቻላል። ዲጂታል ቴክኖሎጂን መሰረት ያደረጉ ማጭበርበሮች ከግለሰብና ከተቋማት ባለፈ በሀገር ላይም የሚያደርሱት ጉዳት ስለሚኖር መረጃን የመመዘንና የመጠቀም ልማዳችን ሊጨምር ይገባል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ መረጥ ነው ጉዳይ እናገራችሁ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እርምጃ የመውሰድ ውሳኔያቸውን ለሚቀጥሉት 15 ቀናት አራዝመዋል። አለም ነዋሴ በጉዳዩ ዙሪያ ተከታዩን ይዟል። ፕሬዚደንት ዶናልድ ትራምፕ የኢራን እስራኤል ጦርነትን የሚቀላቀሉ መሆን ወይም አለመሆናቸውን በሚቀጥሉት ሁለት ሳምንታት እንደሚወስኑ አስታወቁም። ይህ በእንዲህ እንዳለ የኢራን ሚሳኤል የእስራኤል ደቡባዊ ከተማ ቤርሼባ የመኖሪያ አካባቢ አርፎ 71 ሰዎች ማቁሰሉን እስራኤል አስታወቀች። ትራምፕ ውሳኔያቸውን ለ15 ቀናት ያራዘሙት አሜሪካ ጦርነት ውስጥ ብትገባ ሊገጥማት ወይም ላይገጥማት የሚችለውን ተግዳሮት አውጥተውና አውርደው ውሳኔ ለመድረስ መሆኑን ዋይት ሃውስ ይናገራል። ትናንት አንድ የእስራኤል ባለሥልጣን ፕሬዚደንቱ ጦርነቱን እንደሚቀላቀሉ በሚቀጥሉት 24 ወይም 48 ሰዓት ውስጥ ይታወቃል ብለው ነበረ። ሌላው ፕሬዚደንቱ ለ15 ቀናት ማፈግፈግ ያስፈለጋቸውም ባላቋረጠ የእስራኤል ጥቃት ስር የምትገኘውና የሚሳኤል ክምችቷ እየወደመባት ያለው ኢራን ከጦርነቱ እፎይታ ለማግኘት ስትል በድርድር ወቅት አልቀበልም ብላ አቋሟን ያከረረችባቸውን ነጥቦች አሁን ልታለዝብ ትችላለች በሚል እምነት መሆኑን ሲኤንኤን ዘግቧል። ትራምፕ ዲፕሎማሲያዊ መፍትሄ ያሉትን የቀደመውን ድርድርም የጀመሩት በሁለት ወራት ቀነ ገደብ አስቀምጠው እንደነበረ ይታወቃል። ተንታኞች እንዲህ ባሉ አጭር ቀናት የተቀነበቡ አካሄዶች የዲፕሎማሲያዊ መፍትሄዎችን የማያፈናፍን መሰናክሎች ውስጥ ይከታል ይላሉ። በዛሬው ዕለት የእንግሊዝ የጀርመንና የፈረንሳይ ውጭ ጉዳይ ሚኒስትሮች ከኢራኑ አቻቸው አጋርቺ ጋር በጉዳዩ ላይ ለመነጋገር ወደ ጄኔቭ ያቀናሉ። ከወዲሁ የፈረንሳይ ውጭ ጉዳይ ሚኒስትር ቪያ ኖኤል ባሮ የስብሰባው ዓላማ ኢራን የኒክሌርና የቦሊስቲክ መርሃ ግብሮቿን ሙሉ በሙሉ እንድታጥፍ ለማድረግ ነው ብለዋል። ኢራን ከአሜሪካ ጋር በነበራት ድርድር የኒክሌር ማብላያዎቿን እንድታፈርስና በእጇ ያለውን የበለጸገ ዩራኒየም እንድታስረክብ የሚሉትን ቁልፍ ነጥቦች እንደማትቀበል ማስታወቁ አይዘነጋም። አሜሪካ ለኢራን ያቀረበችው አስታራቂ ሀሳብ ራሷ አሜሪካም የመካከለኛው ምስራቅ አገራትና ዓለም አቀፉ የአቶሚክ ኤነርጅ ያሉበት ተቋም ወይም ድርጅት በራሷ በኢራን ግዛት ተቋቁሞ ለሰላማዊ አገልግሎት የሚያስፈልጋትን ብቻ ዩራኒየም እያበለጸገም ላልተወሰነ ጊዜ እንዲሰጣት የሚል ነው። ኢራን የኒውክሌር ማበልጸግ ቴክኖሎጂ ብቃቴንም ሆነ ነፃነቴን አሳልፌ አልሰጥም በማለት ሳትቀበለው ቀርታለች። ከጦርነቱ መጀመር በኋላ የኢራን ውጭ ጉዳይ ሚኒስትሯ ጋርቺ ከአሜሪካው ተደራዳሪ ልዩ መልእክተኛ ስቲቭ ዊትኮፍ ጋር በተደጋጋሚ የስልክ ግንኙነቶች በማድረግ ጦርነቱ የሚቆም ከሆነ ወደ ድርድር እንደሚመለሱና ኢራንም የበፊት ጠንካራ አቋሟን እንደምታለዝብ የነገራቸው መሆኑ ተዘግበዋል። አሁን አሜሪካ ይህን መሠረት አድርጋና ለዲፕሎማሲ ተጨማሪ ዕድል ለመስጠት በሚል እስራኤል ጦርነቱን እንድታቆም ተጽዕኖ ታደርጋለች ወይም አታደርግ እንደሆነ አልታወቀም። በውጊያው መስክ በአሁኑ ሰዓት በኢራን ሰማይ ላይ 60 የእስራኤል ጀቶች ተሰማርተው በርዕሰ ከተማዋ ቴህራንና ሌሎች የተለያዩ ስፍራዎች ላይ ከኢራን የኒውክሌር ፕሮግራም ጋር የተያያዙ ኢላማዎችን እየደበደቡ መሆኑን የእስራኤል መከላከያ ኃይል ወይም አይዲኤፍ ገልጿል።